ይህ ማሳካት ምናልባት አንዳንድ ሰው ቀላል ሊያደርገው ይችላል፣ ግን በጣም ከባድ ነው እና አልሐምዱሊላህ እሱም አልሐምዱሊላህ ራምዚም ከቻለ ይህን ነገር ይቀበለው

ቼክ፣ ማይክ ቼክ፣ ማይክ ይሰራል፣ ማይኩ ይሰራል፣ ማይክ ይሰማል። የሚሰማ ከሆነ አንድ ቁጥር ጻፉልን፣ የማይሰማ ከሆነ ሁለት ቁጥር ጻፉልን። እሺ እሺ፣ የሚሰማ ከሆነ አንድ ቁጥር ጻፉልኝ። አንድ ቁጥር ጻፉ። የሚሰማ ከሆነ አንድ ቁጥር ጻፉልኝ። ራምዚን ካለ ራምዚን አህመድ ካለ ራይ ላይ ላይቭ ላይ ግባና ገስት ላይ አንድ አንድ ላይ ኦኬ። ራምዚን ካለ አንሚት አድርግና ድምፅ አሰማን አንዴ። ራምዚን ይሰማል? የሚሰማ ከሆነ አንሚት አድርገውና አንዴ እስከዛ በቃ ኬክ ምናምን እንቁረስና እሱ ሲመጣ ደግሞ እናወራለን። ኬክ ምናምን እንቁረስኛ እስከዛ ድረስ አይሻል ኬክ ምናምን ንቁረስ እስከዛ ረምዚን ሲገባ ረምዚን መልክት ደግሞ እንሰማለን። በሁለት ቀን ውስጥ ከአራት መቶ ሀምሳ ሺህ ፎሎወር በላይ ነው የጨመር ነው። ሁላችሁም የትከታተሉን ናይብ ላይ ያላችሁን ሁላችሁንም ከልብ እናመሰግናለን። በባቡል ኸይር ስም ሁላችሁንም እንወዳቸዋለን ማለት እንፈልጋለን። በሁለት ቀን ውስጥ አራት መቶ ሀምሳ ሺህ ፎሎወር ታሪክ ነው የሰራ ነው።

ይቅርታ ማይክ ምናምን እያስተካከልን ነው። ራምዚን እየጠበቅነው ስለሆነ ነው። ራምዚን አንድ ሚሊዮን ፎሎወር አድርሰንለታል። ስለዚህ ራምዚን እየጠበቅነው ነው። እሱ እስከሚገባ ድረስ አንድ ሚኒት አድርጎ በቃ ሴት አፕ እያስተካከሉ ነው። አብሽር ሴት አፕ እያስተካከለ ነው። ስለዚህ ለትንሽ ጊዜ ለትንሽ ደቂቃ ታገሱ። ኦኬ ረምዚን ላይቭ ለመግባት ማይክ እያስተካከለ ነው እና ምናልባት ካሜራ ማብራት የሚችሉ ከሆነ ሴታፕ እያስተካከሉ ነው። ስለዚህ ትንሽ ታገሱን። አንድ ላይ ነው ኬኩ የምንቆርሰው። ማንም ሰው ከዚህ እንዳይወጣ። አንድ ሚሊዮን ፎሎወር በሁለት ቀን ውስጥ ከአራት መቶ ሀምሳ ሺህ ፎሎር በላይ በመጨመር ለባቡል ኸይር ቤተሰቦች አበርክተናል። የምንሰማበት የምንሰማበት የዛሬ አስር ዓመት አባቶቻችን እናቶቻችን ሙጃሂድ ነበር ብለው የሚያወሩ ነው የሚመስለው እኮ ነው ያደረግነው።

ኦኬ፣ እሺ በቃ ፎርሹርሽ እዛም ይቻላል። ባቡር የባቡል ኸይር እና ክብር እኛ መጀመሪያ የባቡል ኸይር አምስት መቶ ሺህ ይከበር ወረቀት ካለ ወረቀት ነገር አጣጥፋቸው ማአሰላሙ አለይኩም። ይሰማል? ላይቭ ላይ ያላችሁ ድምፅ ይሰማል? ፎድ በደንብ በተደጋጋሚ ሲያነሰው የነበረው ነገር አለ። ራምዚ ሪልስቴት በአምስት አመት ውስጥ ስምንት ሚሊየን በዚህ ኢንፍሌሽን ምንም አይደለም። ለዛ እኛ እንደ ቲም አሁን ከውስሚም ጋር እያወራን ነበረ። እንደ ቲም አንድ ቻሌንጅ እናቀርባለን። በአንዴ ስምንት ሚሊየን ብሩን

እሺ አሁን አውራ አውራ ድምጽ ይሰማል። ድምጽ የሚሰማ ከሆነ አንድ ዩኒቨርስ ይሰማል። ላይቭ ላይ ያላችሁ ይሰማል። ድምጽ ይሰማል፣ ይሰማል። መርሀባ። እሺ፣ የመጀመሪያውን ቻሌንጅ በጣም በሚያምር ወንድማማችነት በጣም ባጠረ ጊዜ ውስጥ አይደለ፣ በጣም ባጠረ ጊዜ ውስጥ አሳክተናል። ይህ በጣም ትልቅ ድል ነው። እንዳለ መሰባሰብ ግን ትንሽ ነው። ይህ ሁሉ ወንድሞች፣ ይህ ሁሉ እህቶች ተሰብስበው አንድን ድርጅት አንድ ሚሊዮን ማስገባት በጣም ትንሽ ነው። ለዛ እኛ ሁለተኛ ኦፈር አቅርበናል። አይሰማም? ሁለተኛ ኦፈር አቅርበናል። ራምዚ ሪል ስቴት በአንድ ስምንት ሚሊዮን ብሩን የሚያስገባ ከሆነ ይሰመርበት፣ ራምዚ ሪል ስቴት እኛ ፖላይትሊ ፈዋዴ እንዳለው ፖለቲካ ሊጫና እናደርጋለን። በአንድ ብር 8 ሚሊዮን ብሩን የሚያስገባ ከሆነ ቢዝኒላሂል ከሪም የባቡል ኸይርን ህንጻ ኢንሻአላህ የባቡል ኸይርን ግንባታ እስከ መጨረሻው ይሄ ቲም አብሮ ነው። ተክቢር ሁላችሁ። ይሄ ፕሮጀክት የሙስሊሙ ብቻ ፕሮጀክት አይደለም። እናታችን ሐናን ስትረዳ ሙስሊም ካፊር ክርስቲያን ብላ አታውቅም። ቀይ ነጭ ብላ አታውቅም። ጥቁር ብላ አታውቅም። ወንድ ሴት ብላ አታውቅም። ሰውኛም ለሷ ጎን ስንቆም ጥቁር፣ ቀይ፣ ሙስሊም ክርስቲያን አንልም። የቆመ ግንባታ አለ በአቅም ምክንያት ብቻ ያልተገነባ ሶ ይሄ ቲም፣ ይሄ መሰባሰብ ይሄንን አድርገናል። ቻሌንጅ ለሁላችንም ነው። ይሄ ረምዚ ግምት ውስጥ አስገብቶ በጣም ባጠረ ጊዜ ውስጥ ስምንት ሚሊዮኑን እኛ በጣም ባጠረ ጊዜ ውስጥ አንድ ሚሊዮን እንዳስገባ ነው። በጣም ባጠረ ጊዜ ውስጥ ስምንት ሚሊዮኑን ገቢ እንደሚያደርግ ባለሙሉ ተስፋ ነኝ። በዝጋለሁ። ወደ ደስታችን እንመለሳለን። ኢንሻላህ ረምዚም ይመለሳል ብዬ አስባለሁ። የባቡል ኸይር ቁረሳ

በሁለት ቀን ከአራት መቶ ሃምሳ ሺህ ፎሎወር የራምዚን ቻሌንጅ ከአንድ ሚሊዮን አንድ ሚሊዮን ፖሎወር በማሳካት የራምዚንን ቻሌንጅ ጨርሰናል። ለዚህ አሁን ደግሞ ጣናን አሉ እዚህ ጋር፣ ስለዚህ ንስማና ቅም የነበረው ደግሞ ይህን ነገር እንዲሳካ ቴምፕሎ እንዲሳካ በአቶናይ በጃኒ በብሩክ በሁሉም ሙስሊም ክርስቲያን ሳን ላይ ሁላችንም ተባብረን ያሳካ ነው። አዶናይ፣ ጃኒ፣ ብሩክ፣ ኒውስ አሲያ፣ በጣም ብዙ ሰዎች ነበራችሁ፣ ሀቢባ ምናምን፣ በጣም ብዙ ስማችሁ መጥቀስ ሁላችሁ፣ በጣም ብዙ ስም እየተጠራልኝ ነው እና ታክሩም አለ ሁላችሁ መታችሁ የጎበኛችሁ፣ እናም ደግሞ ላይቭ ላይ መታችሁ ላች ሁላችሁ ቻሌንጅ እንዲሳካል አረጋችሁ። ሁላችሁንም ከልብ እናመሰግናለን። በባቡል ኸይር ስም ሁላችሁን በጣም እንወዳችኋለን ማለት እንፈልጋለን። ሁላችሁም ደስ ገብታችሁ በአረጋችሁ ታክሯሉ። ሁላችሁ ደግሞ ናና ስላለፍ አህመድ ምን እንደሚስማብሩ፣ ሰላም አሌይኩም። ሰላም ሰላም። በጣም ደስ ብሎኛል። እኔ ቃሌን ስላላሟላው ውይይ ምንም ማለት ምክንያቱም ቃል ቃል ነው በሚለው ያው አንድ ሚሊዮን ስላልገባ እና እነዚህ ወንድሞች ደግሞ እኛ ያለንልሽ፣ ለምንድን ነው ቻሌንጁን ያቆቁም ሲሉኝ፣ አቅም የለኝም ታውቁ እያቸው ነበር። ይኸው በሶስት ቀን አሳተውናል። ለአንተም ትልቅ ትልቅ ቻሌንጅ ነው፣ ለእኛም ደግሞ አልሐምዱሊላህ አምስት መቶ ሺህ ነው ያስገቡንና ሁለታችንም ስኬታማ የሆን ነው። በቅድሚያ ለባቡል ኸይር ብለህ አይደለም ይህን ለማንም የምንጠቀምበት ነው ይህንን ቻሌንጅ የሰጠኸው። ይህንን ሳላደንቅ ሳላመሰግን አላልፍም። ከዚህ በፊትም ኢምራት ስንመጣ ጀማአውን በሙሉ አክብረህ ጋብዘህ ትሁትነትህን አሳይተህን በፍተህን ነው የሸኘ። ሁሉም ኢትዮጵያዊ በጎ አድራጎት ያለው አለ። ተደስቶ ተከብሮ ነው ወደ ሀገሩ የሚመለሰውና ሰውንም ስለምታከብር እኔም የሰጠን ክብር ለመመለስ ነበረ። ምንም ነገር ያላልኳቸው ያልደወልኩት እና አልሀምዱሊላህ አላህ አላሳፈረኝም። በጣም ደስ ብሎኛል። እንሻላህ በቃላችንም በመገኘታችን ሰውም ሜንሽን መጀመሪያ ላይ ሜንሽን ያደረገች እህት አለች እኔ ያውቃለሁ በውስጠ ታዋቂነት ማን እንደሆነች እና እሷንም ቤቷ ደስታ ይግባ ኸይር ይግባ ነው የምለው። እውነት ለመናገር እንግዲህ ሁላችሁንም የመጀመሪያውንም ቻሌንጅ እንድናሸንፍ ያደረጋችሁን አሁንም የተረባረባችሁ ወንድሞች ስላንድ ብዙ ነገር የታዘብኩት ሁሉም አይተኙ ናቸው እንቷል ግን አልደክመንም ይላሉ አልደከመንም ይላሉ እና ይሄ እንደ ሀገር በጋራ አንድ ሚሊዮን ሁለት ቀን እያሳካ ያለ አይመስለኝም እና በጣም እንደ ሀገርም ነው ያህል ትልቅ እንደሆነ አይቼበታለሁ እንግዲህ ከቻልክ ሁሉም እንደ ባቡል ኸይር የሚጠይቀው ነገር አምስት ሚሊዮን ያው አምስት ነ አምስት ከመቶ ሚሊዮን በጣም ነው የሚርቃው ከቻልክ በአጭር ጊዜ ቡንበክት ብታስገባ ግንባታ ላይ ይመስላለን። ይሄ እንግዲህ ምንድን ነው በመልካም ፈቃድህ የሆነ ነገር ይሄን ነው እንግዲህ ጠይቀው ጀዛኩሙላህ፣ ስላከበርከን ይህን ቻሌንጅ ነው በቃ ኢትዮጵያ ታመሰግናለች። ባይ ዘ ዌይ ያም እንደ አንድ ኢትዮጵያዊ ምንኮራበት ነው። ስቴት ሁሉንም ኢትዮጵያዊ አሳትፎ የሚሰራ ነው። እንዳየሁት ሰራተኞቹ ከተለያየ ቦታ የመጡ ናቸው። ቻሌንጅ ነው የተወጣ ነው።

እዛም እንግዲህ የዛን ጊዜም ባየነው ከዘጠና ፐርሰንት በላይ ባዶፌል ዝዶ ተመርቶ ባዶፌል በዛኔን ቻሌንጁ የሚሰጠው አድርገን ነበረ። ከዛም በኋላ ያው አይቲንክ በነበረም በስራ መደራረብ ያው ያን ያን ሰሙን ፎከስ አልሰጠውም ነበር፣ ዘግቶ ነበር። ግን ሰሞኑን ነበረው መተባበር ላይ በጣም የሚያኮራ በጣም የሚያስደስት በጣም ና ያንን ያጅሩበት እጅግ በጣም እጅግ በጣም ሁሉም ሰው በአንድ ላይ ነው የተባበረው። አንድ አንድ የቀረሰው አልነበረም፣ እና እኛ ደግሞ የሚገርበው እኔ አጋጣሚ አቡዳቢ ቦትሾ አራት ቀን የቀረ በአራት ሰዓት ነው አሁን ነው።

በመገብ እንግዲህ ያማኝ ያሱ ፈሪሽ ሁሉም ሰው ያመሰግንሻል። ስለዚህ ቅድም ያነሳሽው ነገር አለ እንሻላ በአጭር ጊዜ ውስጥ የቻለንጅን ገንዘብ እንዳናስገባ እንግዲህ እሱን ያው ከማርኬቲንግ መጋ ተነጋግረን እናደርገዋለን። ምንም ችግር የለውም። እነሱ አዘጋጅተው ያው እሱ ምንም ችግር የለም እና እዛ ዳይሬክት እንናገራላችሁ ዝና ሁላችሁንም እናመሰግናለን። ሁላችሁንም እንወዳችኋለን። በጣም አኩርታችሁናል ለማለት ወዳለው እኛ እንግዲህ ያው ለኢትዮጵያ ኩራት ለመሆን እየሰራን ያለን ድርጅቶች ነን። አሁን ዱባይ ላይ እንደውም ትንሽ ላስጎብኛችሁ መሰለኝ አሁን ፓርተን

ልጁ ብዬ ነው ቀለም የተቀባ ስለሆነ ተዘግቶ ነው።